ሙሳ አንድ አምላክ አላህ ነው ብሎ ነው ያስተማረው። ሙሳ አንድ እምነት እስልምና ብቻ ብሎ ነው ያስተማረው። ከዚህ ጋር የምንረዳ በአንድ አላህ የምታምኑ እንደሆናችሁ ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው። ለምንድን ነው ተመኩ የሚላቸው? ከምንድን ነው ተመኩ ካለ የሆነ አካል ሊያጠቃቸው እንደመጣ ና ከዚያ ዛቻ፣ ክርስቲያን ብለሃል፣ ላ ክርስቲያን አላልኩም፣ ክርስቲያን አላልኩም ዳ እና ከፈርዖን ግፍና በደል እያስመለጣቸው ነበር ሙሳ አለይሂ ሰላም ህዝቦች። በዚህ ጊዜ ነው ይህን ቃል እንዲናገሩ ያዘዛቸው፣ በአላህ ላይ ተጠጉ፣ በእርሱ ላይ ተመኩ፣ ከፈርዖን ግፍና በደል ትድናላቸው የሚል መልእክት እየነገራቸው ነው። በሱረቱ ሹዓራ ላይ አላህ ስብሓነ ወተዓላ ይህን ታሪክ ያነሳዋል። ፈለማ ተራ አልጀምዓኒ አለ፣ ሁለቱም ጭፍሮች በተያዩ ጊዜ አለ። የማንና የማን ጭፍራ የፈርዖን ጭፍሮችና የሙሴ ጭፍሮች። ሙሳ ዓለይህ ሰላም ወደ ባህሩ ተጠግቷል። ሌላ መሄጃ ምንም የላቸውም። ባህሩ ነው ፊት ለፊታቸው ያለ፣ ፊርአውን እና ሰራዊቶቹ ደግሞ ከኋላ እየመጡባቸው ነው። ተያዩ፣ ደረሱባቸው። በቃ በዚህ ጊዜ ነበር በጣም ጨንቋቸው ይህን ቃል የተናገሩት። ምን አሉ የሙሳ ህዝቦች? ፈለማ ተራአል ጀምዓን አላምላካቸው። ሁለቱም ስብስቦች በተያዩ ጊዜ፣ ሁለቱም ጭፍሮች ደረሱባቸው። ሙከ ቃለ አስሓቡ ሙሳ፣ የሙሳ ጓዶች እንዲህ አሉ። ኢና ለሙድረኩን፣ በቃኛ ተደረሰብን አሉ። በቃ ተደረሰብን፣ ያውና ሰራዊቶቹ መጡ፣ አጠገባችን ናቸው። ወደዚህ አንድ አንድ ደግሞ ያው ባህር አለ ከፊታችን። ሙሳ ግን በአላህ ላይ ያለው እምነት በጣም ጠንካራ ነበር። እዚህ ቀርበው እንኳን ከነሱ ኃይል ይልቅ የአላህ ችሎታና የአላህ ኃይል ነው። በቃ ተዚያ ነው ከል አላቸው በፍጹም አይደርሱብንም አብሽሮ አላቸው ምን አይነት እምነት ቢኖረው ነው አስባችሁታል ጠላት ሊገልህ እዚህ ደቀኖብህ አላህ ያድነኛል ብለህ በተማመን ማለት ነው ሙሉ በሙሉ ሙሳ ዓለይሂ ሰላም ቃለ ከል አላቸው ለይሰ ልአምሩ ከማ ተቁሉን ነገሩን እንደምትሉት አይደለም በፍጹም አይደርሱብንም አላቸው ኢነ መዕየ ረቢ ለምንድነው እንደዚያ ያለው ከእኔ ጋር ጌታዬ አለን አላቸው ከእኔ ጋር ጌታ ያለን። ሰየህዲን እርሱ መንገዱን ያበጅልኛል አላቸው። ነቢያቶች እነርሱ ጋር ከባድ የሚባል ነገር የለም፣ ለአላህ ከባድ የሚባል ነገር የለም። በቃ አላህ አሁን በዚህ ካለን በጭንቅና መከራ አሁን ያስወጣናል፣ በቃ ብሎ ይነግሯቸው። እነ መዕየ ረቢ ከእኔ ጋር ጌታ ያለ፣ ሰያህዲን እርሱ ቅሩ፣ መንገዱን ያነ፣ መንገዱን ያስተካክልልናል፣ ከዚህ የምንወጣበትን መንገድ ይመራናል ነው ወዲያውም የአላህ መልስ በጣም ታዲያ